እውነት የሚለው ቃል ክብደቱን ያጣበት፣ ዋጋው የወረደበት በሚመስል ዘመን ውስጥ ነው የምንኖረው። በየዕለቱ በምንሰማው ዜማ፣ በምንመለከተው ማስታወቂያ፣ ሌላው ቀርቶ ከወዳጆቻችን ጋር በምናደርገው ወግ ውስጥ እንኳን ስንት ጊዜ ነው እውነትን ከውሸት ለመለየት የምንታገለው? እውነት በፖለቲካው መድረክ እንደ ሸቀጥ ሲቸበቸብ፣ በማኅበራዊ ገጽ ለቅጽበታዊ ደስታ ሲባል ሲቀባጠር፣ በግል ሕይወታችን ውስጥ ለበጎ በሚል ስስ መጋረጃ ሲሸፋፈን እናየዋለን። በዚህ በግማሽ እውነትና በተጣመሙ ወሬዎች በተሞላ ዓለም ውስጥ እውነተኛውን መንገድ ማግኘት ከባድ ሆኖብናል። አሁን ግን ለአንድ አፍታ ይህንን ሁሉ ግር ግርና የቃላቱ ውዥንብር እርግፍ አድርጋችሁ ተዉትና እስኪ አንድ ጥያቄ ልጠይቃችሁ። አንድም ውሸት ተነግሮበት የማያውቅ ዓለም አለ ብላችሁ ምን ይሰማችኋል? ውሸት የሚለውን ቃል ሕፃናቱ ሰምተው የማያውቁበት፣ ንግግር ሁሉ እንደ ንጹሕ ምንጭ የጠራበት፣ ማንም ማንንም የማይጠራጠርበት፣ እውነት እንደ አየር፣ እንደ እስትንፋስ፣ ተፈጥሯዊና መሠረታዊ የሆነበት የንጹሐን ምድር አለ ብላችሁ ምን ትሉኛላችሁ? ይህ የፈላስፋ ምናብ ወይም የገጣሚ ህልም እንዳይመስላችሁ። ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምታስተምራቸው ጥልቅና ሕያዋን ምሥጢራት አንዱ ነው በቀደመው ዝግጅታችን ሞት ሥልጣኑን ያጣበትን ብሔረ ሕያዋንን ከጎበኘን በኋላ ዛሬ ጉዟችንን የምንቀጥለው ወደዚህ ፍጹም የእውነት ምድር እንደሆነ ቃል ገብተን ነበር ዛሬ በዚች ምድር የሚኖሩትን ቡሩካን ሕዝቦች አስደናቂውንና በመለኮታዊ ሥርዓት የተቃኘውን ኑሯቸውን ከሁሉም በላይ ደግሞ በአንድ ቅዱስ አባት ታሪክ ውስጥ የተሰወረውን መራራ ትምህርት በጥልቀት እንመረምራለን። እናንተ ብቻ ጥቂት ደቂቃዎችን ስጡኝ እንጂ ቃላቸው እውነት፣ ምግባቸው እውነት፣ ኑሯቸው እውነት የሆነላቸው ቅዱሳን እናቶቻችንና ቅዱሳን አባቶቻችን የሚኖሩበትን ዓለም አንድ በአንድ አስጎበኛችኋለሁ። ይህ የብሔረ ብፁዓን አስደናቂ ምስጢር ነው።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 በሚቀጥለውና በክፍል 3 ዝግጅታችን ደግሞ የሰው ልጅ ነፍስ ከዚህ ዓለም ስትለይ የምትሄድባቸውን የመጨረሻዎቹን ሁለት መዳረሻዎች የብርሃን ማረፊያ የሆነችውን ገነትንና የጨለማ መቆያ የሆነችውን ሲኦል በጥልቀት እንመረምራለን። ለዛሬ ግን ትኩረታችንን ሰብስበን የብፁዓንን ምድር አስደናቂ የሕይወት ስርዓትና የአንድ ቅዱስ አባትን ልብ የሚሰብር ታሪክ እንድንመረምር በአክብሮ ትጋብዛለሁ። የብሔረ ብፁዓንን ምንነትና የክብሯን ነዋሪዎቿን ማንነት ለመረዳት በመጀመሪያ በፈጣሪ የፍጥረት ሥርዓት ውስጥ ያላትን ትክክለኛ ቦታ ማወቅ የግድ ይለናል። ባለፈው ስለ ብሔረ ሕያዋን ስንማር እንዳየነው መጽሐፈ አክሲማሪዎስ የተባለው ጥንታዊ የቤተ ክርስቲያን መጽሐፍ እግዚአብሔር ከሰው ልጆች ጋር ቀጥተኛ ግንኙነት ያላቸው አምስት የምድር ዓለማትን እንደፈጠረ ተመልክተናል። እነዚህም በቅደም ተከተል በምስራቅ በኩል የጻድቃን ነፍሳት ሕያው ማረፊያ የሆነችው ገነት፣ በሰሜን በኩል ሞት ስልጣን ያጣበት ብሔረ ሕያዋን፣ በመካከል እኛም የምንኖርባት የፈተናና የድካም ዓለም፣ እንዲሁም በምዕራብ የኃጢያን መቆያ የሆነችው ሲኦል እንደሚገኙ ተነጋግረናል። የዛሬው ትኩረታችን የሆነችው ብሔረ ብጹዓን ደግሞ በዚህ መለኮታዊ ካርታ ላይ በደቡብ አቅጣጫ የምትገኝ ናት። ከመንፈሳዊ ደረጃ አንጻር ሲታይ ከእኛ ዓለም እጅግ ከፍ ያለችና የተቀደሰች ከብሔረ ሕያዋንና ከገነት ደግሞ ዝቅ የምትል የንጹሐን መኖሪያ ናት። ሌላኛው ስሟ አዛፍ ሲሆን ትርጉሙም የእረፍት ምድር ማለት ነው። ስያሜው የተሰጣት እንዲሁ አይደለም። በውስጧ የሚኖሩት ቅዱሳን ከኃጢአት ከውሸት፣ ከጭንቀትና ከዓለማዊ ግርግር ሁሉ አርፈው ፈጣሪያቸውን ብቻ በንጽሕና የሚያገለግሉባት የሰላምና የእረፍት ምድር በመሆኗ ነው። ታዲያ ይቺ የረፍት ምድር እንዴት ተመሠረተች፣ የመጀመሪያዎቹ ነዋሪዎቹ እነማን ናቸው ብለን እንጠይቃለን። ለዚህ ጥያቄ መልስ የሚሰጠን ሌላኛው ጥንታዊ መጽሐፍ በነቢዩ ዕዝራ የተጻፈው መጽሐፈ ዕዝራ ሱቱኤል ነው። በመጽሐፉ እንደተገለጠው የብሔረ ብፁዓን የመጀመሪያዎቹ ነዋሪዎች በአሶር ንጉሥ በስልምናሶር ዘመን ከአገራቸው ተማርከው ወደ ባቢሎን የተወሰዱት የእስራኤል ነገዶች ናቸው። ከአስራ ሁለቱ የእስራኤል ነገዶች መካከል አስሩ የጠፉት ነገዶች በመባል ይታወቃሉ። ከነዚህም መካከል ዘጠኝ ተኩል ነገዶች በምርኮ ምድር ሳሉ አንድ ታላቅ ምክርን ተማከሩ። ምክክራቸው የንስሓና የመንፈሳዊነት ነበር። በምርኮ መውደቃቸውና መዋረዳቸው ከፈጣሪያቸው ሕግ በመራቃቸውና በኃጢአት በመዘፈቃቸው እንደሆነ ተረዱ። የጥፋታቸው ምንጭ ዓለማዊ ሕይወትና ከፈጣሪ የሚያርቅ ኑሮ መሆኑን አስተዋሉ። እንዲህም አሉ። በኢየሩሳሌም የሚኖረው የይሁዳ ኃጢአቱ ምንድን ነው? በሰማርያስ የሚኖር የኤፍሬም ኃጢአቱ ምንድን ነው? በዝናብ የበቀለውን በፀሐይ የበሰለውን በልቶ ጠግቦ ፈጣሪውን መካዱ አይደለምን? ተባባሉ። በዚህ የንስሐ መንፈስ ተነሳስተው ከዚህ በኋላ ዳግመኛ ወደ ኃጢአት ላለመመለስ ከዓለም ግርግርና ፈተና ርቀው ሰው ወደ ሌለበት ንጹሕ ምድር ሄደው ፈጣሪያቸውን ብቻ የሚያመልኩበትን ሕይወት ለመኖር ቃል ኪዳን ገቡ። አሁንም ፈጣሪያችንን ወደማንክድበት ሕጉን በመጠበቅ በንጽሕና ወደምንኖርበት እንሂድ ብለው ተስማሙ። ይህ ውሳኔ ቀላል አልነበረም። የሃገራቸውንና የነገዳቸውን ትውስታ ትተው በምርኮ ከሰፈሩበት ከፋርስና ከባቢሎን ተነስተው ወደማያውቁት ዓለም የሚያደርጉት ጉዞ ነው። ጉዞአቸውም እጅግ ረዥም ነበር። መጽሐፉ እንደሚነግረን የመንገዱን ርዝመት አንድ ዓመት ከስድስት ወር የሚያስኬድ ነው ይላል። ይህ የሚያሳየው ውሳኔያቸው ምን ያህል ጽኑ እንደነበርና ለንጽሕና ሕይወት ለመክፈል የተዘጋጁትን ዋጋ ነው። በዚህ ረዥም ጉዟቸው መጨረሻ ሙት ውሃ ወደ ተባለ ታላቁ የኤፍራጠስ ወንዝ ደረሱ። ይህ ወንዝ እንደ አባይ ወንዝ ትልቅና የሚያስፈራ ነበር። ነገር ግን አባቶቻቸው ከግብጽ ሲወጡ ቀይ ባህር እንደተከፈለላቸው ሁሉ ለእነዚህም የንጽሕና ተጓዦች ልዑል እግዚአብሔር ታላቅ ተአምርን አደረገላቸው። መጽሐፈ ዕዝራ ሱቱኤል ይህንን ሲገልጸው ያን ጊዜም ልዑል ተአምር አደረገላቸው፣ የወንዙንም ምንጭ እስኪያልፉ ድረስ አቆመላቸው ይላል። ኃያሉ የኤፍራጠስ ወንዝ መፍሰሱን ገጥቶ እነዚህ ቅዱሳን ሕዝቦች ወደ ተስፋይቱ የንጽሕና ምድራቸውን እንዲሻገሩ መንገድ ሰጣቸው። በዚህም መለኮታዊ ተአምር ወደ ተቀደሰችው ምድር ወደ ብሔረ ብፁዓን ገቡ። በዚያም የገቡትን ኪዳን ሳይጥሱ ከኃጢአት ርቀው በዓለም ታሪክ ውስጥ በንጽሕናና በመለኮታዊ ሥርዓት ብቻ የሚመራ ልዩ ማኅበረሰብን መስርተው መኖር ጀመሩ። እንግዲህ ብሔረ ብፁዓን ከምድራችን በስተደቡብ የምትገኝ የእረፍት ምድር ስትሆን፣ የመጀመሪያ ነዋሪዎቿም ኃጢአትን በመሸሽ ለፈጣሪያቸው ለመኖር ቃል የገቡና በተአምር የተመሩ ቅዱሳን ሕዝቦች ናቸው። ታዲያ በዚች ምድር የሰፈነው የሕይወት ስርዓት ምን ይመስላል? የነዋሪዎቿ የዕለት ተዕለት ኑሯቸውስ፣ መንፈሳዊ ሕይወታቸውና አስደናቂው የተፈጥሮ በረከታቸውስ ምንድን ነው? በኃጢአት ከተመሰቃቀለው ከኛ ዓለምስ በምን ይለያል? የቤተክርስቲያን መዛግብት ስለዚች ምድር የሚነግሩን እውነት በዓለማችን ካለው ስርዓት ፈጽሞ የተለየ ነው። በመለኮታዊ ጥበብ ብቻ የተቃኘ ፍጹም የሆነ የሕይወት ስርዓት እንዳላቸው ይነግሩናል። በመጀመሪያ የሕይወት ዑደታቸውንና ሥርዓተ ጋብቻቸውን እንመልከት። በዓለማችን የሰው ልጅ ዕድሜ በኃጢአት ምክንያት አጥሮ ሰባ ዓመት ቢበዛም ሰማንያ ነው ተብሎ ተወስኗል። በብሔረ ብፁዓን ግን የሰው ልጅ ዕድሜ አንድ ሺህ ዓመት ነው። ይህ ረጅም ዕድሜ እንዲሁ በዘፈቀደ የተሰጠ ሳይሆን የቦታውን ቅድስናና ከኃጢአት እርግማን የጸዳ መሆኑን የሚያሳይ ነው። በሺህ ዓመት ቆይታቸውም እንደኛ በበሽታና በሕመም አይሰቃዩም። በሙሉ ጤንነትና ሰላም ይኖራሉ እንጂ። ከዚህም በላይ የሚያስደንቀው ሥርዓተ ጋብቻቸው ነው። በዓለማችን ጋብቻ በፍትወት ጾርና በሥጋዊ ፍላጎት የሚፈተን ሲሆን፣ በብሔረ ብፁዓን ያለው ጋብቻ ግን ለአንድ የተቀደሰ ዓላማ ብቻ የሚውል ነው እርሱም ዘርን ለመተካት ጋብቻቸው ዘርን ለመተካት እንጂ የዝሙት ጾር ኖሮባቸው አይደለም፣ በማለት መዛግብቱ ያስረዳሉ። በዚህም መሰረት አንድ ባልና ሚስት በጠቅላላ የሺህ ዓመት የጋብቻ ህይወታቸው ውስጥ በሩካቤ የሚገናኙት ሦስት ጊዜ ብቻ ነው። ይህም ግንኙነት በፍትወት ሳይሆን በመለኮታዊ ትእዛዝ የሚፈጸም ሲሆን በእያንዳንዱ ግንኙነትም ልጅ ይጸነሳል። ስለዚህም በዚህ ሺህ ዓመት ውስጥ ሦስት ልጆችም ብቻ ይወልዳሉ። የእነዚህም ልጆች ዓላማ በግልጽ የተቀመጠ ነው። የመጀመሪያው ልጅ የበኩር እንደመሆኑ ሲያድግ ለቤተ እግዚአብሔር አገልግሎት የሚሰጥ መባዕ ይሆናል፤ ሕይወቱን ሙሉ ፈጣሪውን በማገልገል ያሳልፋል። ሁለተኛውና ሦስተኛው ልጆች ደግሞ ሲደርሱ ተጋብተው ዘርን እንዲተኩ ይደረጋል። ይህ ሥርዓት የሚያሳየን በዚያች ምድር ሁሉም ነገር ዓላማ ያለውና ፈጣሪን ማዕከል ያደረገ መሆኑን ነው የሰው ልጅ ሕይወት ከግላዊ ፍላጎት በላይ ለሆነ መለኮታዊ ትእዛዝ የተገዛ ነው። ሴቶች ከወለዱ በኋላ ከሴቶች ጋር ወንዶችም ከወንዶች ጋር በየክፍላቸው በንጽሕና ይኖራሉ እንጂ እንደኛ ዓለም ዝሙትን በሚያነሳሳ መልኩ ተቀላቅለው አይኖሩም። አስቀጥለን መንፈሳዊና ማኅበራዊ ሕይወታቸውን እንቃኝ። የብፁዓን ሕይወት ልቡና ምቱ መንፈሳዊ አገልግሎታቸው ነው። የሕይወታቸው ከፍታና የደስታቸው ምንጭ ደግሞ በየሳምንቱ በዕለተ ሰንበት እሁድ የሚያገኙት መለኮታዊ ጉብኝት ነው። ጥንታውያን መዛግብት እንደሚነግሩን ጌታችንና መድኃኒታችን ኢየሱስ ክርስቶስ ንጉሥ ሄሮድስ በግፍ ያስገደላቸውን 144,000 ንጹሐን ሕፃናትንና ቅዱሳን መላእክትን አስከትሎ በየሳምንቱ በዕለተ ሰንበት እሁድ ወደዚች ምድር ይመጣል። በቤተ ክርስቲያናቸው መካከል ተቀምጦ በገዛ እጆቹ ቅዱስ ሥጋውንና ክቡር ደሙን ያቀብላቸዋል። ወንጌላዊው ቅዱስ ማቴዎስም የጌታን ሰው መሆን እንዳስተማራቸው ይነገራል። ይህ በዓለማችን ላለ ማንኛውም ክርስቲያን ሊታሰብ የማይችል ታላቅ ጸጋ ነው። በዚህም መለኮታዊ ጉብኝትና ጸጋ የተነሳ ማህበራዊ ሕይወታቸው ፍጹም ንጹሕ ነው። በዚያችም ምድር ውሸት የለም፣ ሐሰት ፈጽሞ አይታወቅም፣ ኃጢአት የለም ምቀኝነት፣ ክፋት፣ ስርቆት፣ ዝሙትና የዓለም ግብር ሁሉ ፈጽሞ የለም። በዚያች ምድር ድሃና ሀብታም አይታወቅም፣ ሁሉም እኩል ናቸው። መሸጥና መለወጥ፣ ብርና ወርቅ ዋጋ የላቸውም። ልብሳቸውም የእግዚአብሔር ጸጋ ነው። እንደኛ በጨርቅ አይሸፈኑም። ነገር ግን በመለኮታዊ ብርሃንና ጸጋ የተከበቡ በመሆናቸው ሀፍረታቸው አይታይም። ልክ አባታችን አዳም ከወድቀት በፊት በገነት እንደነበረው ሕይወት ያለ ነው። በሦስተኛ ደረጃ የምድሪቱ በረከትና አስደናቂ ተፈጥሮን እናገኛለን። የብጹዓን ቅድስና በሕይወታቸው ብቻ ሳይሆን በሚኖሩባት ምድርም ላይ ተንጸባርቋል። ምድሪቱ የገነት አምሳል ናት። ገድለ ዮሐንስ መጥምቅ እንደገለጠው በብሔረ ብጹዓንና በአዛፍ ምድር መካከል 43 ልዩ ልዩ ወንዞች ይፈሳሉ። እነዚህ ወንዞች እንደኛ ዓለም ውሃን ሳይሆን በረከትን የተሸከሙ ናቸው። አስሩ ወንዞች የወተት ወንዞች ሲሆኑ ከነዚህም ሶስቱ እንደ እርጎ የረጉ ናቸው። አስሩ ወንዞች የማር ወንዞች ናቸው። አስሩ ወንዞች የወይን ወንዞች ናቸው። የቀሩት ሃያ ሦስቱ ደግሞ የዘይት ወንዞች ናቸው። ይህ የሚያሳየው ምድሪቱ ለነዋሪዎቿ የሚያስፈልጋቸውን ሁሉ ያለ ድካምና ልፋት የምትሰጥ በበረከት የረሰረሰች መሆኗን ነው። ድካም፣ መዝራትና ማጨድ በዚያ የለም። በጸሎት ሰዓት ከዛፎች ላይ ፍሬ ይወድቅላቸዋል፣ ከስራቸውም ውሃ ይፈልቅላቸዋል። ከሁሉም በላይ የዚህችን ምድር ተፈጥሮ አስደናቂ የሚያደርገው የመታደስ ምስጢሯ ነው። አስቀድመን እንዳልነው የብፁዓን ዕድሜ አንድ ሺህ ዓመት ነው። በሺህ ዓመቱ መጨረሻ ላይ ሲደርሱ እንደኛ ዓለም ሰዎች አርጅተውና ተዳክመው አይሞቱም። ይልቁንም ምርጫ ይሰጣቸዋል። በፈቃዳቸው ማረፍ ከፈለጉ በሰላም ያርፋሉ። ነገር ግን መኖር ከፈለጉ እግዚአብሔር አስደናቂ የመታደሻ መንገድን አዘጋጅቶላቸዋል። በጊዮን ወንዝ ዳርቻ በሐ የሚባል ነጭ ዕፅ ይገኛል። ይህ ዕፅ የእርጅናን ሥልጣን የሚሽር ዕፀ ሕይወት ነው። ሺህ ዓመት የሞላቸው ብፁዓን ከዚህ ዕፅ ፍሬ በልተው ከወተት ወንዝ ይጠጣሉ። ይህንን ሲያደርጉ ሰውነታቸው ለሦስት ቀናት ያህል ይነፋፋል። በሦስተኛው ቀንም ያረጀው ሥጋቸው ልክ እንደ እባብ ገላ ተገፎ ይወድቃል። እነርሱም ደምግባታቸው እንዳማረ ወጣትና ሕፃን ሆነው በአዲስና በታደሰ ሥጋ እንደገና ይወለዳሉ። በዚህም መልኩ በየሺህ ዓመቱ እየታደሱ የመኖር ጸጋ ተሰጥቷቸዋል። በብሔረ ብጹዓን ያለው ሕይወት ከመጀመሪያው እስከ መጨረሻው በመለኮታዊ ሥርዓት የተመራ በቅድስናና በንጽሕና የተሞላ በበረከትና በጸጋ የታጀበ ነው። ነገር ግን ይህ ፍጹም የሆነ ሥርዓት ከእኛ ከኃጢአተኞቹ ዓለም በመጣ አንድ ሰው ሲፈተን ምን ሊፈጠር ይችላል? አንዲት ለበጎ የተባለች ውሸት በዚህ የእውነት ምድር ምን ያህል ዋጋ ልታስከፍል ትችላለች? የዚህን ጥያቄ መልስ በአባ ዞሲማስ አሳዛኝ ታሪክ ውስጥ እንመለከተዋለን። አባ ዞሲማስ በፍልስጤም ምድር የተወለደ በዮርዳኖስ በረሃ በታላቅ ተጋድሎና በቅድስና ያጌጠ ጽኑ ባህታዊ ነበር። ሕይወቱን በሙሉ የነቢያትን የሐዋርያትንና የሰማዕታትን መጻሕፍት በማንበብና ሕይወታቸውንም በመመርመር አሳልፏል። ከዕለታት አንድ ቀን የነቢዩ ኤርምያስን መጽሐፍ ሲያነብ እግዚአብሔር በዘመኑ የነበሩ ደጋግ ሰዎችን ከሚመጣው መቅሰፍት አድኖ ወደ ብሔረ ብጹዓን እንደወሰዳቸው የሚገልጽ ታሪክ አገኘ። ይህንን ሲያነብ በልቡ ታላቅ መንፈሳዊ ምኞት ነደደ። እርሱም በዚያች በተሰወረች ምድር ያሉትን ቅዱሳን አኗኗር በዓይኑ ያይ ዘንድ ተመኘ። ይህ ምኞቱ እንዲሁ በስሜት የመጣ አልነበረም። ለ45 ዓመታት በጽኑ ተጋድሎ የኖረ አባት እንደመሆኑ ምኞቱን ወደ ፈጣሪ በጸሎት አቀረበ። በጾምና በጸሎት ተጠምዶ የብፁዓንን ምድር ያሳየው ዘንድ እግዚአብሔርን አጥብቆ ለመነ። መሐሪ የሆነው እግዚአብሔርም የባሪያውን ልመና ሰማ፣ ጸሎቱንም ተቀበለ። መልአኩን ልኮለትም አባ ዞሲማስን ከበረሃ አንስቶ ወደ ተመኛት ወደ ብሔረ ብፁዓን ምድር ወሰደው። አባ ዞሲማስ በዚያ ሲደርስ ያየው ነገር ከገመተው በላይ ሆነበት። የብፁዓን ምድር ሰዎችም እርሱን በታላቅ ክብርና ፍቅር ተቀበሉት። ከኛ ዓለም የመጣውን ይህንን ቅዱስ አባት በማየታቸው ተደስተው ልጆቻቸውን ወንጌልና የቤተክርስቲያን ሥርዓትን እንዲያስተምርላቸው ጠየቁት። እርሱም በታላቅ ደስታ እሺ ብሎ በዚያች የተቀደሰች ምድር የማስተማር አገልግሎቱን ጀመረ። አስቀድሞ ሁሉም ነገር መልካም ነበር። አባ ዞሲማስ በንጹሃን ልጆች ተከቦ በንጹህ ምድር ላይ ንጹህ ትምህርትን ይሰጥ ጀመር። ነገር ግን አንድ ቀን ለዘመናት አብሮት የኖረ የዓለማችን ልማድ ፈተነው። የጸሎት ሰዓቱ በደረሰ ጊዜ ከማንም ጋር ሳይገናኝ ለብቻ ሆኖ ከፈጣሪው ጋር መነጋገርን ፈለገ። ይህ በገዳማዊ ሕይወት የተለመደ ነው። ነገር ግን ችግሩ የተፈጠረው ይህንን ለማድረግ በመረጠው መንገድ ነበር። ያስተምራቸው ለነበሩ ሕፃናት እንዲህ አላቸው፣ ሰው መጥቶ መምህራችሁ የት ሄደ ብሎ ቢጠይቃችሁ የለም በሉልኝ አላቸው። በኛ ዓለም ይህ ንግግር እጅግ የተለመደና ለበጎ ተብሎ የሚፈጸም ከትንሽ ችግር ለመዳን የምንጠቀምበት ብልጠትን ይመስላል። በብሔረ ብጹዓን ግን ይህ ጽንሰ ሐሳብ ፈጽሞ አይታወቅም። ብዙም ሳይቆይ የሃገሪቱ ሰዎች መጥተው ልጆቹን መምህራችሁ አባ ዞሲማስ ወዴት ነው ብለው ጠየቋቸው። የሕፃናቱ መልስ የሁለቱን ዓለማት ልዩነት ቁልጭ አድርጎ የሚያሳይ ነበር። ውሸት ምን እንደሆነ የማያውቁት እነዚህ ንጹሐን ልጆች እንዲህ ሲሉ መለሱ። እንደናንተ ሀገር አነጋገር የለም፣ እንደኛ ሀገር አነጋገር ግን አለ ብለው አባ ዞሲማስ ለብቻው ቆሞ ሲጸልይበት የነበረውን ቦታ በጣታቸው ጠቁመው አሳያቸው። በዚህ ጊዜ የሀገሪቱ ሰዎች በሐዘን ተቆጡ። ንዴታቸው በአባ ዞሲማስ ላይ ሳይሆን እርሱ ይዞት በመጣው የዚህች የእኛ ዓለም ልማድ ነበር። ይህ ሰው ልጆቻችንን ከዚህ በፊት ሰምተውት የማያውቁትን ውሸት ሊያስተምርብን ነው አሉ በቁጣ። የንጽሕናቸው መሠረት የሆነውን የእውነት አምድ ሊያናጋባቸው እንደሆነ ተሰማቸው። ወዲያውኑም ከምድራቸው እንዲወጣ ወሰኑበት። ታላቁ አባት አባ ዞሲማስ ለ45 ዓመታት በበረሃ የተጋደለ ጸሎቱ ተሰምቶለት በመልአክ ክንፍ ወደዚያች ምድር የደረሰ በአንዲት ለበጎ ባላት ቃል ምክንያት ያችን የጸጋ ምድር አጣት። ከብሔረ ብጹዓን ሲባረር በእንባ ተሰናበታት። የተሻገረባት ዛፍ ተመልሳ ከባህሩ ላይ እንደ መሰላል ሆናለት፤ እርሱም ወደኛ ዓለም እያለቀሰና እየተጸጸተ ተመለሰ። ያየውንና የሰማውንም ሁሉ ለእኛ ትምህርት ይሆነን ዘንድ በመጽሐፍ ጽፎ አልፎልናል። ወንድሞችና እህቶች፣ እስኪ ለአፍታ ቆም ብለን እናስብ። ይህ ታላቅ ቅዱስ አባት ጸሎቱን ለመፈጸም በማሰብ ብቻ በተናገራት አንዲት ንግግር እንዲህ ያለውን ታላቅ የጸጋ ቦታ ካጣ እኛስ በየሰዓቱና በየደቂቃው የሽርፍራፊ ወሬን ለማጣፈጥ ከትንሽ ችግር ለመዳን የሰውን ስም ለማጥፋት ወይም እንዲሁ ለቀልድ ብለን በምንዋሸው ስፍር ቁጥር የሌለው ውሸት ቅጣታችን ምን ይሆን? የትኛውን የጸጋ ቦታ ናጣ ይሆን? ይህ የአባ ዞሲማስ ታሪክ ትንሽ ውሸት የሚባል ነገር በእግዚአብሔር ፊት እንደሌለ የሚያስተምረን ታላቅ ትምህርት ነው። አስቀድመን እንደተመለከትነው በእኛ ዓለም ሞት አስገዳጅና የማንሸሸው እውነት ነው። በብሔረ ብጹዓን ግን ሞት በፈቃድና በምርጫ የሚሆን የክብርና የሽግግር ጉዳይ ነው። ከብጹዓኑ መካከል የአንድ ሺህ ዓመት የአገልግሎት ዘመኑ ሲያበቃ ከእግዚአብሔር ዘንድ መልአክ ይላካል። መልአኩም ቀርቦ ወንድሜ ሆይ እግዚአብሔር ወደ እርሱ ትመጣ ዘንድ ከመላእክቱም ጋር ደስ ይል ዘንድ ላከኝ በማለት የክብር ጥሪውን ያቀርብለታል። በዚህ ጊዜ ያ ቅዱስ ሰው ሁለት አስደናቂ ምርጫዎች አሉት። የመጀመሪያው ምርጫ የሰላም ዕረፍት ነው። ጥሪውን ተቀብሎ በሰላም ማረፍ ከፈለገ ይህንን ለወገኖቹ ያበስራል። እነርሱም በሐዘን ሳይሆን በደስታ ይሰበሰባሉ። ወደ እግዚአብሔር ሊሄድ ነውና ደስ ይበላችሁ ይላቸዋል። መላእክትም ወርደው ከብጹዓኑ ጋር ሆነው ያንን ሰው ሕያው እንደሆነ ወደ መቃብሩ በዝማሬ ያጅቡታል። በዚያም በመንፈሳዊ ሰላምታ ተሰናብተውት ነፍሱ ያለምንም ድካምና ጭንቀት ከሥጋው ትለያለች መላእክትም የጻድቅ ሰው ሞት በእግዚአብሔር ዘንድ ክቡር ነው እያሉ እያመሰገኑ ነፍሱን በክብር ወደ ሰማይ ያሳርጓታል። ይህ በፈቃድ የሚደረግ የከበረ ሽግግር ነው። ሁለተኛው ምርጫ ግን የመታደስና የቀጣይ አገልግሎት ነው። ያ ቅዱስ ሰው ምድራዊ አገልግሎቱን ገና እንዳልጨረሰ ከተሰማውና መኖርን ከመረጠ እግዚአብሔር የመታደሻውን መንገድ ይከፍትለታል። አስቀድመን እንደ ተመለከትነው በሐ ከተባለው ዕፀ ሕይወት በልቶና ከወተት ወንዝ ጠጥቶ ያረጀ ሥጋውን እንደ ቀሚስ አውልቆ በመጣል ደም ግባቱ እንዳማረ ወጣት ሆኖ በአዲስ ሕይወት ይቀጥላል። ይህ ግን የጉዟቸው መጨረሻ አይደለም። በዕፀ ሕይወት ከታደሱ በኋላ ሌላ ሁለተኛ፣ ከቀደመው የላቀ ምርጫ ይቀርብላቸዋል። የመጀመሪያው ምርጫ በነበሩበት የጸጋ ደረጃ መቆየት ነው። ከታደሱ በኋላ በዚያው በተለመደውና በተቀደሰው በብሔረ ብፁዓን ምድር ሕይወታቸውን መቀጠል ይችላሉ። ሁለተኛው ምርጫ ግን ወደ ላቀ የጸጋ ደረጃ ማደግ ነው። ይህ ምርጫ ባለፈው ዝግጅታችን በሰፊው የተመለከትናትን ብሔረ ሕያዋንን ከዛሬው ትምህርታችን ጋር በቀጥታ የሚያገናኝ ድልድይ ነው። ብሔረ ብጹዓን የተቀደሰች ብትሆንም ከእርሷ ከፍ ያለችና ይበልጥ የከበረች ዓለም ትገኛለች። እርሷም ሞት ፈጽሞ ሥልጣን የሌለበት እንደ ሄኖክና ኤልያስ ያሉ አበው የሚገኙባት ብሔረ ሕያዋን ናት። ስለዚህ በብሔረ ብጹዓን የጸጋ ተጋድሏቸውን የጨረሱና በጸጋ የታደሱ ቅዱሳን ከፈለጉ ወደ ላቀችውና ወደ ከበረችው ወደ ብሔረ ሕያዋን እንዲሻገሩ ይፈቀድላቸዋል። በዚያም እስከ ዓለም ፍጻሜ ድረስ ከታላላቆቹ አበው ጋር በመሆን በመንፈሳዊ አገልግሎታቸው ይኖራሉ። ይህ የሚያሳየን በመንፈሳዊ ሕይወት ውስጥ የማያቋርጥ ዕድገትና የጸጋ ደረጃዎች መኖራቸውን ነው። የብጹዓን ታሪክ በዚህ ብቻ በቃም ከዓለም ሸሽተው በንጽህና ቢኖሩም የዓለም የፍጻሜ እጣፈንታ የእነርሱም እጣፈንታ ነው ጥንታውያን መዛግብት እንደሚተነብዩት እነዚህ ቅዱሳን በዚያ ተሰውረው ለዘል ዓለም አይቀሩም በዓለም መጨረሻ የክፋት ሁሉ ጥግ የሆነው ሐሳዊ መሲህ በሚነክስበት ዘመን ውሃው እንደገና ተከፍሎላቸው ወደ እኛ ዓለም ይመለሳሉ ከዓለም የሸሹት ለራሳቸው ድህነት ብቻ ሳይሆን በመጨረሻው ሰዓት ለዓለም ምስክር የሆኑ ዘንድ ነውና በዚያ የጨለማ ዘመን የሐሳዊ መሲህ ክህደትን በመቃወምና ለእውነተኛው አምላክ በመመስከር በታላቅ ሰማዕትነት ያልፋሉ። ሕይወታቸውን ሙሉ የኖሩለትን የንጽሕናና የእውነት ሕይወት በመጨረሻ በደማቸው የሚመሰክሩበት የሰማዕትነት አክሊል ይጠብቃቸዋል። ይህም የጉዟቸው የመጨረሻውና የከበረው ምዕራፍ ይሆናል። ከኀጢአት በመሸሽ የጀመሩት ጉዞ ኀጢአትን በመቃወምና ለእውነት በመሞት ይጠናቀቃል። በዚህ ዝግጅታችን በክፍል አንድ የጀመርነውን የተሰወሩትን ዓለማት የመጎብኘት መንፈሳዊ ጉዟችንን በመቀጠል የንጹሃንና የብሩካን መኖሪያ ስለሆነችው ስለ ብሔረ ብጹዓን ጥልቅ ሚስጥራትን ለመመርመር ሞክረናል። ከሥነ ፍጥረታዊ አቀማመጧ ጀምረን የመጀመሪያ ነዋሪዎቿና ማን እንደሆኑ፣ ፍጹም በሆነ መለኮታዊ ሥርዓት የተመራውን አስደናቂ ሕይወታቸውንና፣ እና ከሁሉም በላይ በአንዲት ቃል ምክንያት ያችን የጸጋ ምድር ያጣውን የአባ ዞሲማስን ልብ የሚሰብር ታሪክ ተመልክተናል። ታዲያ ከዚህ ሁሉ ምን እንማራለን? የብሔረ ብጹዓን ሕይወት ለዛሬው የተመሰቃቀለ ሕይወታችን ምን አይነት ብርሃን ይፈንጥቅልናል? ብለን እንጠይቅ። በመጀመሪያ የንጽሕናና የእውነት ዋጋ በእግዚአብሔር ፊት ምን ያህል የከበረ እንደሆነ እንማራለን። የብሔረ ብጹዓን ታሪክ የሚጀምረው ኃጢአትን በመጥላትና ዓለማዊ ኑሮን በመሸሽ ነው። እነዚያ ቅዱሳን ሕዝቦች የምቾትና የኀጢአት ሕይወትን በመተው ለእውነትና ለንጽሕና ሲሉ ብቻ ለአንድ ዓመት ከመንፈቅ በእግር ተጉዘዋል። እግዚአብሔርም ይህንን የንጽሕና ምርጫቸውን አክብሮ ተአምርን አድርጎላቸዋል፣ ከኀጢአት የጸዳች ምድርንም አወረሳቸው። ይህ የሚያስተምረን ለእውነትና ለንጽሕና ስንል የምንከፍለው ሁሉ በእግዚአብሔር ፊት ታላቅ ዋጋ እንዳለውና በረከትን እንደሚያስገኝልን ነው። በሁለተኛ ደረጃ የእግዚአብሔር ሥርዓት በሕይወታችን ሲነግሥ የሚገኘውን ሰላምና በረከት እንረዳለን። የብሔረ ብፁዓን ቅዱሳን ሕይወት በሙሉ ሥርዓት ያለው ነው። ጋብቻቸው፣ የልጆቻቸው አስተዳደግ፣ ማኅበራዊ ኑሯቸው፣ መንፈሳዊ አገልግሎታቸው ሁሉ በመለኮታዊ ሥርዓት የተቃኘ ነው። በዚህም የተነሳ በምድራቸው ላይ ፍጹም ሰላምና እኩልነት ነግሷል። ምቀኝነት፣ ጭቅጭቅ፣ ድህነትና የዓለም ግርግር የለም። ይህ ለእኛ ትልቅ ትምህርት ነው። በሕይወታችን ውስጥ ሰላምና በረከትን የምናጣው የእግዚአብሔርን ሥርዓት ትተን በራሳችን ፍቃድና በዓለም ሥርዓት ለመመራት ስንሞክር ነው። ፍቃዳችንን ለእርሱ ትእዛዝ ስናስገዛ ግን እርሱ በሕይወታችን የሰላም ንጉሥ ሆኖ ይነግሳል። ከሁሉም በላይ ግን ትንሽ ውሸት የምንለው ነገር በመንፈሳዊ ሕይወት ውስጥ ምን ያህል ትልቅ ዋጋ እንደሚያስከፍለን እንገነዘባለን። የአባ ዞሲማስ ታሪክ የዚህ ሕያው ምስክር ነው። ያ ታላቅ አባት ለ45 ዓመታት በበረሃ የተጋደለ ቅዱስ በአንዲት ለበጎ ብሎ ባሰባት ቃል ምክንያት በእምባና በጸጸት የጸጋ ምድሪቱን አጥቷል። ይህ ለኛ ትልቅ የማንቂያ ደውል ነው። ስለዚህም ወንድሞቼና እህቶቼ ከዚህ ታላቅ ምስጢር ትምህርትን ቀስመን በሕይወታችን ልንተገብረው ይገባል። የብፁዓንን ሕይወት እያየን የራሳችንን ሕይወት እንድንመረምርና እንድናስተካክል በአክብሮ ትጠይቃለሁ። ከውሸት እንራቅ፣ በንግግራችን እውነት ይንገስ፣ የንጽሕና ሕይወትን እንምረጥ። ዓለም በምታቀርብልን የኀጢአት ማባባያ ሳንታለል እንደ ብፁዓን ኀጢአትን በመሸሽ በቅድስና ለመኖር እንወስን። በሕይወታችን የእግዚአብሔርን ሥርዓት እናስቀድም። እስካሁን ባደረግናቸው ሁለት ዝግጅቶች በዓለማተ ምድር ከሚገኙት አምስቱ ዓለማት መካከል ሁለቱን የተሰወሩትን ዓለማት ብሔረ ሕያዋንንና ብሔረ ብፁዓንን ጎብኝተናል። ጉዟችን ግን ገና አላለቀም። በሚቀጥለው በክፍል ሦስት ዝግጅታችን በዚሁ በዓለመ መሬት ያለውን ጉዟችንን በመቀጠል የሰው ልጅ ነፍስ ከዚህ ዓለም ስትለይ የምትሄድባቸውን የመጨረሻዎቹን ሁለት መዳረሻዎችን ጎበኛለን እነርሱም የብርሃንና የጨለማ የደስታና የሐዘን የእረፍትና የስቃይ መኖሪያ የሆኑት ተቃራኒዎቹ ገነትና ሲኦል ናቸው የጻድቃን ነፍሳት ከዚህ ዓለም ድካም የሚያርፍባት የብርሃን ቦታ ምን ትመስላለች የአጣን ነፍሳትስ እስከ ዕለተ ምጽአት ድረስ የሚቆዩበት የጨለማ ስፍራ ምን ይመስላል? የቤተ ክርስቲያናችን ጥንታዊ መዛገብት ስለዚህ ጉዳይ የሚሰጡን አስደናቂና ልብን የሚመረምር ትምህርትን በቀጣይ ዝግጅታችን ይዘንላችሁ የምንቀርብ ይሆናል። እስከዚያው ድረስ የእነዚህ የብፁዓን አባቶቻችንና እናቶቻችን በረከትና ምልጃ ከሁላችን ጋር ይሁን። ልዑል እግዚአብሔር በእውነት መንገድ ይምራን፣ በንጽሕና ሕይወት ያጽናን በሰላሙ ይጎብኘን። ስብሃት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።